ሰላም፣ ሰላም ጤና ይስጥልን። እንደምን አላችሁ? ዛሬ መጋቢት 1 2017 በኢትዮጵያ አቆጣጠር፣ በግሪጎሪያን ካሌንደር 10 ማርች 2025 የጋታ አጫጭር መረጃዎችን ይዤ ወደ እናንተ መጥቻለሁ። ዘወትር እንደምታርጉት ሼር ላይክ አድርጉ፣ ሰብስክራይብ ካደረጋችሁ ሰብስክራይብ ይደረግ። ሐሳብ አስተያየታችሁን በአስተያየት መስጫ ውስጥ አካፍሎ እንግዲህ ከኢትዮጵያ ፖለቲካ ስንጀምር ትግራይ ውስጥ ያለው የፖለቲካ እንቅስቃሴ ከወትሮ በተለየ እና ፖለቲካ ከሚባለው ነገር በተለየ መልኩ በጉልበት ፍላጎትን ለማስፈጸም እንቅስቃሴዎች እንዳሉ እየተገለጸ ነው። ያው ይሄ የነበረ ነው። ሁልጊዜ ተመሳሳይ ነገር ነው የምናወራው። ኦፍኮርስ ይሄ የማገድ የመታገድ፣ በተደጋጋሚ እዚህ ሳቀርብ እንደነበረው የጊዜያዊ አስተዳደሩ በውስጡ ጊዜያዊ አስተዳደሩ ለጊዜያዊ አስተዳደሩ ተጠሪነታቸው ከጊዜያዊ አስተዳደሩ ውጭ ላለ አካል የሆነ የጊዜያዊ አስተዳደሩን እንደ ምሽግ የሚጠቀሙ በአሰላለፍ በአመለካከት ከደብረጽዮን ቡድን ጋር የነበሩ ሰዎች ነበሩ። እነዚህ ጊዜያዊ አስተዳደሩ ማስጠንቀቂያ የጻፍባቸው ሌተና ጄኔራል ታደሰን ጨምሮ ማለት ነው። በተመሳሳይ የሻዕቢያ ሰዎች እንደምንም ብሎ ህወሓት መፈንቅለ መንግስት እንዲያደርግ ያን መፈንቅለ መንግስት ተከትሎ ደግሞ የፌዴራል መንግስት ህግ ለማስከበር ይገባል ትግራይ ውስጥ ጦርነት እንዲደረግ፣ ወደ ፉል ስኬል ጦርነት እንዲደረግ፣ ያ ትግራይ ውስጥ ጦርነት ሲካሄድ ከጀርባ ሆነው የሚሊተሪ ድጋፍ፣ የመረጃ ድጋፍ፣ ሌሎችንም ደግሞ በየቦታው ያሉ ያሰማሯቸውን ከዚህ አሻጥር ከሚሰሩ እነዚህን ጨምሮ ይህ አይነት እቅድ አለ። ያው እንደምታውቁት ህወሓትም ሻዕቢያም ያረጁ ድርጅቶች ናቸው እና እነሱ ብልጥ ናቸው። የሆነ ወቅት ላይ የሆነ ዘመን ላይ ያደረጉትን በዛ የመሄድ ፍላጎትና አዝማሚያ ይታያል። እኔ ማለት የምፈልገው በጉልበት በመፈንቅለ መንግስት ስልጣን በጉልበት ይዞ ትግራይን ማስተዳደር አይቻልም። የፌዴራል በጀት አለ የትራንስፖርት ጉዳይ የመብራት የቴሌኮም የፋይናንስ እነዚህ በሙሉ በህግና በስርዓት የሚመሩ ስለሆኑ እነዚህ ላይ ችግር መፈጠሩ አይቀርም ከዛም ባለፈ ሻዕቢያ ለህዋት ወግኖ ለህዋት ቢወግን ኖሮማ ለምን ሰላም ወረደ ብሎ የፕሪቶሪያ ስምምነት መፈረሙን ተከትሎ ከመንግስት ጋር ወደ ቅራኔ ይገባ ነበርና ይህንን ግጭት እንዲፈጠር ሆይ ሆይ ብሎ ግጭቱን የመፍጠር ከዛ ያው የኢትዮጵያ የባህር በር ጥያቄ ስላለ እሱ የባህር በር ጥያቄም ዲተር የማድረግ ፍላጎት አለ። እኔ ትግራይ ውስጥ ያለው የፖለቲካ እንቅስቃሴ አይደለም፣ ለአንድ ኦሊጋርኪ፣ ለአንድ ማፊያ ስብሐት ነጋ ለሚባል ማፊያ እዛ ውስጥ ለተደራጀ የዝርፊያ ሰንሰለት ውስጥ ማን ያቀላጠፋል ዝርፊያውም ማን ያዛን የሌባ መዋቅር የሌብነት የዘርፊያ ኢትዮጵያን የማዋረድ የማሳነስ መዋቅርን ማን በበላይነት ይመራል የሚል ፍትያ ነው። ከእንግዲህ የሚታወቀው የትግራይ ወጣቶችን ለሻዕቢያ በመርስነርነት በቅጥረኝነት በመስጠት የማስገደል አገር ምትመራ ቢሆን ማለት የታወቀ ወደ ሁለት ሶስት መቶ ሀምሳ ኪሎ ሜትር ከላይ ከኤርትራ ድንበር ከሱዳን ከምትዋሰንበት እስከ ጅቡቲ ድረስ 2353 ፕላስ በዛ አካባቢ ያላል። እንዲሁ ለኢትዮጵያ 10 ኪሎ ሜትር 3 ኪሎ ሜትር ልተ እና ይሄ የሚያዋጣ አይመስለኝም። በተመሳሳይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ ኦስማን ሳሌህ ሳቤ በትናንትና ሁለት ሳውዲ አረቢያ ነበሩ። በልዑል ፋይሰል ቢን ፋርሃን ቢን አብዱላሂ አቀባበል እንዳደረጉላቸው በትናንትናው ዕለት ታውቋል። እንግዲህ ከፕሬዚደንት ኢሳያስ አፈወርቂ መልዕክት ልከዋል። ያው ኢሳያስ አፈወርቂ ሳውዲ አረቢያ በተደጋጋሚ ይመላለሱ ነበረ። ነገር ግን ከቅርብ ጊዜ ወዲህ ከሳውዲ አረቢያ ጋር ያላቸውም የፖለቲካ ግንኙነት የተቋረጠበት ሁኔታ ነው ያለው እና ይህንን የበለጠ የተቋረጠውን ግንኙነታቸውን ማደስ እና ኦፊሴላዊ ግብዣ ተደርጎላቸው በኦፊሴል ደረጃ አቀባበል እንዲደረግላቸው እና ኢሳያስ አፈወርቂም ወዳጅ አለኝ የሚል የፖለቲካል ፕሳይኮሎጂካል የስነ ልቦናም በሉት ግን በዋናኝነት የፖለቲካል ዲፕሎማሲ የመስራት ይሄ ፍላጎት አለ። ከዛ ባለፈ እንግዲህ እንደምታውቁት ካውንስል ኦፍ አረብ ንድ አፍሪካን ኮስታል ስቴትስ ኦፍ ደ ሬድሲ ንድ ገልፍ ኦፍ አደን ይሄ ጃንዋሪ 6 2020 በአፕሪል አፕሪል ላይ 2018 ልክ ኢትዮጵያ ውስጥ ለውጥ ከመጣ በኋላ ኢትዮጵያ በቀይ ባህር ላይ ጥያቄ እንዳላት የቀረበው በነገራችን ላይ ጠቅላይ ሚኒስትሩ ግብጽ ሄደው በነበሩበት ወቅት ስለ አባይ ሲነሳ እናንተ ስለ አባይ ታነሳላችሁ፣ ኢትዮጵያም እኮ ስለ ቀይ ባህር ማንሳት ትፈልጋለች የሚል ለአልሲሲ በተነገረበት ወቅት ቶሎ ብለው ተሯሩጠው አፕሪል እንግዲህ ታሪኩን አንብቡት ፕሊዝ ደ ካውንስል ኦፍ አረብ ንድ አፍሪካን ኮስታር ስቴትስ ኦፍ ዘረድሲ ንድ ገልፍ ኦፍ አደን ወይም ዘረድሲ ሴኪሪቲ ካውንስል ተብሎ ይጠራል በአብዛኛው። እና ምንድን ነው ያደረጉት? ኢትዮጵያ ወደ ቀይ ባህር እንዳትወጣ ተሯሯጡና ይህንን ቻርተር ፈረሙ። እና ይህንን እያሰቡ ነው እንግዲህ ኮሌክቲቭ ሴኪሪቲ የሚል ነበረው ቻርተሩ ላይ በጋራ የቀይ ባህርና የገልፍ ኦፍ ኤደን የኤደን ውቅያኖስ እነዚህ ሀገራት የጋራ ኢብን ሰራዊት ያቋቁማሉ፣ የሚል እዛ ውስጥ የመን አለ፣ ሶማሊያ አለ፣ ጅቡቲ አለ፣ ሱዳን አለ፣ ኤርትራ አለ፣ ግብፅ አለ፣ ሳውዲ አረቢያ አለ፣ ጆርዳን አለ። ጆርዳን ግን የቀይ ባህር ተዋሳኝ አካል የሆነው ሳውዲ አረቢያ ሰጥቶት ነው፣ በመተባበር ይቻላል። ሶ በኢትዮጵያ በኩል እኔ ያው እንደሚሰራ ምንም ጥርጥር የለውም፣ ግን ጠንካራ የሆነ ዲፕሎማሲ ሰርተን የተደረገው ይሄ ነው። እኛም የምንፈልገ ኦፍኮርስ፣ በነገራችን ላይ የጅዳ አግሪመንትም ስፔሻል ኢኮኖሚክ ዞን ይመሰረታል፣ ኢትዮጵያና ኤርትራ ስፔሻል ኢኮኖሚክ ዞን ይመሰረታሉ የሚል ጽሑፍ አለው። ጥያቄያችንን ማስረዳት ይጠበቅብናል። በቀጠናው ደረጃ ሲታይ የፓወር ባላንስ ተብሎ የተቀመጠ አለ። ከኤርትራ በኩል አንዱ ኢንተረስት ሳውዲ አረቢያ በነዳጅ ከተመሰረተ ኢኮኖሚዋን ለመላቀቅ ፍላጎት አላት። በዛ ምክንያት ቀይ ባህርን፣ የቱሪዝም መዳረሻን፣ በቀይ ባህር ዙሪያ ላይ ያሉ በሎጂስቲክስ ላይም አግሪካልቸር፣ እነዚህ ላይ መስራት ይፈልጋልና አንዳንድ የሚወጡ መረጃዎች የሚያሳዩት ልክ በርበራ ላይ ዩናይትድ አረብ ኤሚሬት እንዳለማው ጅቡቲ፣ የጅቡቲን ወደብ የጅቡቲ መንግስት ባለቤቱ ኔነኝ በል እንጂ ከፍተኛ ኢንቨስትመንት አድርጎ ቻይና እንዳለማው በዚህ ደረጃ አሰብም በቀይ ባህር ላይ ካሉ ተወዳዳሪ የሆኑ ወደብ የሎጂስቲክስ ማዕከል እንዲሆን ፍላጎት አለው። በኤርትራ በኩል ይህንን ማን እንዲያለማ ሳውዲ አረቢያ ከለማ በኋላ ማ ሊጠቀም ይታወቃል። ኢትዮጵያ ኢትዮጵያ ደግሞ ታሪካዊ ተፈጥሯዊ፣ ይህኔ በተባበሩት መንግስታት የተፈረደልኝ የተሰጠኝ ነው፣ ሁለት ወንበዴ፣ አንደኛው አራት ኪሎ፣ አንደኛው ደግሞ አስመራ ገብተው ያጣሁት ነው እያለች ባለችበት ሁኔታ እኔ ሳውዲ አረቢያ ወደ አሰብ እንዳይመጣ ኢንቨስት እንዳያደርግ ይህንን በዲፕሎማሲ ጥረት ማድረግ እግር በእግር እየተከታተሉ ማምከን ያስፈልጋል። ከዛም ባለፈ አንዳንዴ መራራ የሆነ ውሳኔም ያስፈልጋል ብዬ የማምነው ለዛ ነው። የኤርትራ የተሰጣት እውቅና አግባብ አልነበረም። ከኢትዮጵያ በኩል እውቅናውን አንስተናል ማለት ተገቢ ነው የሚሆነው። አዘሴም ታይም ያልጀርስ ስምምነትን መሰረዝ እንደማንቀ ለምንድነው የማንቀበለው? ኤርትራ እኮ አፍርሶታል። በወቅቱ የነበረውን ሰላም አስከባሪ ሰራዊት አባሯል። ከዛም ባለፈ ድንበር ቴክኒካሊ እንዳይሰመር አድርጎ እንኳን እንዳይሰመር አደረገ። ጥሩ ነገር ነው አንዳንዴ ከዛ ባለፈ፣ ዛሬ በጉልበት በጉልበት የኢትዮጵያ ግዛቶችን ተቆጣጥሯል። ያ የተቆጣጠራቸው ግዛት በአልጀርስ ስምምነት መሰረት የተፈረደለት ነው ከተባለ ሁለቱ ተስማምተው ቴክኒካል መሬት ላይ እስካልተቸከለ እስካልተሰመረ ድረስ ይሄ አግባብ አይደለም። ዞሮ ዞሮ የኤርትራ መንግስት አንድ ትንሽ መንግስት፣ አንድ አናሳ መንግስት ግዙፍ የሆነ ከሱ ከዚያ ህዝብ እንግዲህ ሶስት ሚሊዮን ያለው ህዝብ መቶ ሰላሳ ሚሊዮን ያለውን ህዝብ በቆዳ ስፋት፣ በኢኮኖሚ ወዘተረፈ ይህንን እያሸበረ ታጣቂ እያደራጀ መኖር የለበትም። እልባት መሰጠት መቻል አለበት ለአንዴና ለመጨረሻ ጊዜ። ሳውዲ አረቢያ የመን ላይ ገብታ የመን መንግስት ሐውቲዎችን ቀጥቅጣለች። የኤርትራ መንግስት ዛሬ ኢስተርን ባታሊዮን የሚባለውን ሳህል እያሰለጠነ ነው ያለው። የሱዳን ሸማቂ እና ቦልድ መሆን መቻል አለብን። እኔ አንዳንድ ሰዎች የዓለም አቀፍ ህግ፣ የአፍሪካ ህብረት መቀመጫ ወዘተረፈ የአፍሪካ ህብረት ኢትዮጵያ ውስጥ ሲኖር እንደ ሊቨሬጅ ልንገለገልበት እንጂ ጥቅማችን እንዳናስጠብቅ ልጓም ሊሆነን አይገባም። የሚል እምነት አለ። ኒስ እንግዲህ በዚህ ዝርዝር የሆኑ ስራዎች መስራት ይጠበቃል። እዚህ በሻዕቢያ ትራፕም ዘሎ ትግራይ ውስጥም መግባት ያስፈልጋሉ፣ ያስፈልግሞ የሚለውን እሱን፣ እንግዲያው ሴኪሪቲ አናሊስት ስላሉ ስለሚኖሩ፣ በእኔ በኩል እነዚህ ነገሮች ከግምት መግባት አለባቸው የሚል እምነት አለ። ዝሮ ዝሮ ኦፊሴላዊ ጉብኝት ጥሪ እንዲደረግለት ከአሰብ ጋር ተያይዞ ሳውዲ አሰብን እንድታለማ የኮሌክቲቭ ሴኪሪቲ ሆኖ ኢትዮጵያ ልትወረይ ስለሆነ ወይንም እነዚህ በጃንዋሪ 6 2020 ያፈረም ነው የካውንስል ኦፍ አረብ እና የአፍሪካ ሀገራት የቀይ ባህርን እና የገልፎ ፌደርን የሚያዋስኑ በቻርተሩ መሰረት ጥበቃ ሊኖር ሊሰጠኝ ይገባል፣ ልንወረር ነው የሚሉ ጥያቄዎች እንዳቀረበ፣ በተመሳሳይ እንግዲህ አብረን የምናየው ነው የሚሆነው። ኦስመን ሳሌህ ወደ ካይሮ ያመራሉ ተብሎ ነው የሚታሰበው ከሶማሊያ ጋር የነበራቸው ግንኙነት ሶማሊያ ከኢትዮጵያ ጋር ያላትን በተለይ በቱርክ ትልቅ ሊቨሬጅ ስላለው ከዛ ህብረት መውጣቷን ተከትሎ በቀጣይ ኤርትራ አልሸባብን መደገፉ አይቀርም። ሲደግፈው ነበረ። አሁንም መደገፉ አይቀርም። አልሸባብ በነገራችን ላይ በጣም አድቫንስ እያደረገ ነው። ባልካድ የሚባል ባልካድ የምትባል አንድ ከተማ ከሞቃዲሶ ሰላሳ ኪሎ ሜትር የተቆጣጠረበት ሁኔታ ነው ያለው። የኢትዮጵያ አየር ሀይልም በተደጋጋሚ የሻዕቢያ ይዞታዎችን ትናንት እንኳን ለሶስተኛ ጊዜ እየደበደበበት ሁኔታ ነው ያለው። ውጤታማ የሆነ የደበደበበት ሁኔታ ያንም፣ በነገራችን ላይ እንደ ትራፕ እንደ ትራፕም ሊሆን ይችላል የሻዕቢያ ጉዳይ ፕሊዝ። እኔ እንደዛ ብዬ አስባለሁ። ለምሳሌ ሩሲያን አፍጋኒስታን ውስጥ እንድትገባ ሲያደርጓት አሜሪካኖች፣ እዛ ውስጥ እንዲቀር ነው ትራፕ ነው። በጎን ሙጃሃዲኖችን ያሰለጥናሉ እና እነዚህን ነገሮች በደንብ ማየት መተንተን ያስፈልጋል። ከዛ ባለፈ የኢትዮጵያ መንግስት የኢትዮጵያ ሰራዊት የኢትዮጵያ ሕዝብ ለዘመናት የተከፈለውን ዋጋ ኦልሞስት ለባለፉት ሀያ አምስት ዓመት የተከፈለን ዋጋ እንዴት አድርገው ሲያራክሱት፣ እንዴት ሲያጠጥሉት፣ ኢትዮጵያን እናፈራርሳለን ለሚያፈራርሷት እንረዳለን ሲሉ የነበሩ ፖለቲከኞች አሉ። ፖለቲካ ቁርባን አይደለም። ዋይ ኖት ዊ ካፕሬት ዊዝ አልሸባብ ምን ችግር አለው? እንደዛም ብለን ማሰብ መቻል አለብን። ምን የተለየ ግንኙነት አለው? ለምሳሌ አሜሪካኖች ያው ሞዴላችን አሜሪካ ነው። ካል እንትን እዚህ ዓለም ላይ በኢንተርናሽናል ሎ በዓለም አቀፍ ህግ በምናምን እንደዚህ ወዘተረፈ የሚል ሲሞቅ በማንቻ ሲቀዘቀዝ በእጅ የሆነ አናሊሲስ ይሰራል። እዚህ ሀገር ላይ ይሄው አሜሪካ ከሃማስ ጋር ተደራደረ፣ ፊት ለፊት ቁጭ ብሎ፣ አሸባሪ ብሎ ከፈረጀው ጋር ሰማተሮ ኢንተረስት ቴርቦ ምንድን ነው የሞቱትን ልቀቅ ሆስቴጅ የተደረጉትን ልቀቅ ሰው ምናልባት አልሸባብ ማየት ቢትራፕም ሊሆን ይችላል እና ይህንንም በደንብ አናሊሲስ መስራት ምክንያቱም ኮስት ነው የምናወጣው ከፍተኛ የሆነ የአየር ሀይል የሚባለው እሱም ለምንድን ነው የግብፅ ምና ኤንዌይስ እሱም በደንብ ማየት ይጠበቅብናል። የሚል ኦፍኮርስ ይህ እንኳ ዴቭዝ የሆነ ለብቻ በራሱ መለስ መሰራት ያለበት ነው። ምልከታ ነው እያካፈልኳችሁት ያለሁት እንግዲህ ይህንን ካል በዚህ ደረጃ የኢትዮጵያ ታላቁ የህዳሴ ግድብ የሲቪል ወርኩ ወይም ግንባታው ሙሉ ለሙሉ መጠናቀቁን ክሬኖች ደግሞ ግዙፍ ክሬኖች እየተነቀሉ ወደ ሌላ ቦታ እየተጓጓዙ ነው ያሉት። የት ነው የሚጓጓዙት? ምንድን ነው በቀጣይ የሚሰራ የሚለውንም ነው እሱንም ደግሞ መለከተው የመንግስት አካል በኩል ሲገለጽ የምና ይሆናል። በተመሳሳይ በዛሬው ዕለት በነገራችን ላይ ታላላቅ የሆኑ ትራንስፎርመሮች፣ የሀይል ማመንጫ ትራንስፎርመሮች፣ ያው ሀይሉን ተርባይን ከመጣ በኋላ እነዚህ ኃይልን የሚያባዙ የተባዛውን ሀይል ደግሞ ትራንስፎርም የሚያደርጉ ታላላቅ የሆኑ ትራንስፎርመሮች ጅቡቲ ወደብ ላይ በዛሬው ዕለት እየተራገፉ ነው ያሉት። ይሄ በጣም መልካም ነገር ነው። ኢትዮጵያ አይቻልም የተባለውን ነገር ማሳካት እንደምትችል በፈተናዎች መካከል በፈተናዎች መሀል፣ በነገራችን ላይ የኢትዮጵያ የባለፉት ጊዜያት ጦርነት የአባይ ጦርነት ነው። ታስታውሳላችሁ፣ እርምጃ ሊወስዱ ይችላሉ ግብጾች ተባለ ዶናልድ ትራምፕ እርምጃ ሊወስዱ ይችላሉ አለ። ያው ያታለፈ። ከዛ በኋላ የሰሜኑ ጦርነት፣ የህዋት የሻዕቢያ ፈጣሪ ግብፅ ነው። የህዋት ፈጣሪ ሻዕቢያ ነው። ህዋት ደግሞ የፈጠራቸው አሉ ደግሞ በየመንደሩ እነዛ ተደራጅተው ኢትዮጵያን የህይወት ዋጋ ከፍለናል። በየመንገዱ የታገተው፣ በየመንገዱ የተገደለው፣ ከስራ የተፈናቀለው ዛሬም ተፈናቅሎ በየካምፕ በየጣቢያ ውስጥ ያለው ይህ ሁሉ መከራ ከህዳሴ ግድቡ ጋር የተያያዘ ነው። ይህን መከራ ሁሉ ከፍለን ህዳሴ ግድቡ ሲጠናቀቅ እንዲሁ የሆነ ፕሮጀክት አልቆ በቃ ተመርቆ ኤክስኪፕ ተደርጎ እቃዎቹ ተነቃቅለው እዛ አካባቢ ግድቡን የሚጠብቁ ግድቡን የሚያመነጩ የጽዳት ምንድን ነው የዳም ዳም ክሊኒንግ የሚሰሩት በቃ የሚቀር እንደ ሌላው ግድቦቻችን ብቻ ማየት የለብንም። ፍላግ ፕሮጀክት ነው፣ የሀገር ፕሮጀክት ነው፣ ዋጋ ከፍለንበታል። እኔ እንግዲህ ለሰማይ አምላክ ምስጋና ይሁን እየተጠናቀቀ ነው ያለው። ቀጥሎ ደግሞ የሚገነቡ ሌሎችን ፕሮጀክቶች ይቻላል በሚባል መንፈስ ማየት መቻል አለብን። እየተቻለም ነው። ሁላችን ማስተዋጽኦ አድርገናል። ሁላችንም በአንዳዋች ሲቀሩ በቀር ይሄ አይቻልም። ግድቡ አይገነባም፣ ግድቡ የሆነ የፖለቲካ ፍላጎትን ለማሳካት ወይ ያን የአረብ አመፅ ነበረ፣ ይህንን የአረብ አመፅ ለማስቀረት አቅጣጫ ለማስቀየር ወዘተረፈ ነው ምናምን የሚሉ ሰዎች ነበሩ። በፈተናዎች መካከል ግድቡ ተጀመረ። ግድቡ ቆመ። ለምንድን ነው ግድቡ የቆመው? እንዲቆም ይፈለግ ነበረ። እና ያንን ከወደቀበት አንስቶ እንደገና እንደገና ዛሬ ለዚህ መድረስ መቻሉ ሲታይ እጅግ እጅግ እጅግ በጣም የሚበረታታ እንዲሁ በቃ ፕራውድሊ ልንኮራበት፣ እኔ በእኛ ዘመን ይሄንን አድርገናል የምንልበት ነው። ሌሎችም በቀጣይ እንግዲህ የሚታዩ ነው የሚሆነው ማለት ነው። ሌላውም እንግዲህ ከድሮን ጋር ተያይዞ ምንም እኔ እነግራችኋለሁኝ፣ ሌላ አይደለም ያንን በሀይቅ ላይ የሚራመድ ውሻ ያለውን ሰውዬ እነግራቸዋለሁ። እንሄድ ብለው በሀይቅ ላይ ሲራመድ ውሻውን አሳየው። ዳክዬ እያደን እንዲያመጣ አዘዘው፣ ሄዶ ያመጣል። ጓደኛው ምንድነው ያለው? እንዲሁም ምን አየህ ሲለው ውሻ መዋኘት አይችልም አለው። ምክንያት አያጣም ሰው። ሆስፒታል ሲመረቅ ለምን ሆስፒታል እንዲ አሁን አንገብጋቢ ነው ወይ ይላል። ስንዴ ሲመረቅ አትክልት ሲተከል የሆነ መንገድ ብታስመርቅ ከተማ ብታለማ እሱን አይደለም ማየት ያለብን። እዚህ ሀገር ላይ ስለ ኢትዮጵያስ እና አማረኛ የሚናገር ባንድ አለ፣ አማረኛ የሚናገር ቅጥረኛ አለ፣ ትግረኛ የሚናገር ቅጥረኛ ባንድ አለ፣ ኦሮሞኛ የሚናገር ቅጥረኛ ባንድ አለ፣ በየቦታው አለ። አገሩ የአርበኛም የባንዳም ሀገር መሆኑን ማየት መቻል አለብን። የትኛው ነው የሚያመዝን የሚለውን በደንብ ማየት ያስፈልጋል እንጂ ለምሳሌ በዛ ዙሪያዋን የተከበበችው እስራኤል ኒኩሊየር አላት። በነገራችን ላይ ሚድልስት ሞኒተር ላይ የወጣውን ብታዩት ደስ ይለኛል። የኳታር ተወካይ እስራኤል ኒኩሊየር ካላት በዓለም አቀፉ የአቶሚክ ኢነርጂ በኩል ይፈተሽ፣ ጥበቃ ይደረግለት፣ ቁጥጥር ይደረግለት፣ ከሌላት ደግሞ ነን ፕሮሊፈሬሽን ምንድን ነው ይሄ። እንፒት የሚባለውን የኒኩሌርን ለሰላማዊ መንገድ ለመጠቀም ብቻ ዲሳርማመንት ለማድረግ የጦር መሳሪያ ላለመስራት ያንን ትፈርርም የሚል ንግግር አድርገዋል። እና እስራኤል ኒኩሌርን ስትሰራው፣ ኒኩሌር በራሱ የጦር መሳሪያ በራሱ ሰላምን፣ ሶቨርኒቲን የምትጠብቅበት ነው። ጦርነት እንዲተር የምታደርግበት ነው። እንዳይመጣ ስትታጠቅ ስትደራጅ ስትሰለጥን ለምሳሌ መከላከያ አካባቢ እንዲያው ቢያንስ ትንሽ አንድ ሳምንትም ሁለት ሳምንትም የቆያች ሶች ወደ መከላከያ ዘወትር ሰራዊቱ ይሰለጥናል። ዘወትር በእግሩ ይጓዛል፣ ይሰለጥናል። አዚፍ ውጊያ እንዳለን ለውጊያ ዝግጁነት ያደርጋል። ለምን? ጦርነት በቀጠሮ አይመጣም። ተዘጋጅቶ መጠበቅ ነው። ደም ላብን ይተካል ይላሉ። አም ሶሪ ላብ ደምን ይተካል። እና መዘጋጀት ሰው ድሮን፣ ኢትዮጵያ የስካይ ዊን ድሮን ስታስመርቅ ለግብርና ያገለግላል፣ ለቅኝት ያገለግላል፣ ለጸጥታ ጥበቃ አረንጓዴ ሽፋናችን ምን ይመስላል የሚለውን ድንበር አካባቢ ያለ ህገወጥን ድሮን የሚሠራው ሁሉ ስራ ይሰራል፣ ያጠቃል፣ ሱሳይድ ይፈጽማል። አስፈላጊ ሲሆን ታርጌቱ ላይ ሄዶ ልካሚካዚ በጃፓን ካሚካዚ፣ የኢራን ደግሞ ድሮኖች ምንድን ነበር የሚሏቸው፣ ታጥቀው ያንን የሆነ ሰፈር ላይ ያለ የምትደግፈውን ወንበዴ እያሰብክ አይደለም፣ ትንተና የሚሰጠው ነገ አንተ የምትደግፈው ወንበዴ እንኳ አይሳካለትም እንጂ ሚሊዮን ዓመት ቢፍጨረጨር ተሳክቶለት ቢመጣ የእሱ ሪሶርስ ነው የሚሆነው። እና ኳታር ኮልስ ፎር ኢስራኤልስ ኒክሌር ፋሲሊቲ ቱ ቢ አንደር ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ሱፐርቪዥን ይላል። ዛሬ ማርች 10 2025 የወጣ ነው እና ምን ይላል ካታር ኮልድ ን ሰንዴይ ፎር ኦል ኦፍ ኢስራኤልስ ኒክሌር ፋሲሊቲ ቱ ቢ ሳብጀክት ቱ ዘ ኢንተርናሽናል አቶሚክ ኤነርጂ ኤጀንሲ አይ ኤ ኢ ኤ ሴፍ ጋርድስ አንድ ፎር ኢስራኤል ቱ ሳይን ዘ ትሪቲ ኦን ዘ ነን ነን ፕሮሊፌሬሽን ኦፍ ኒኩሊየር ዌፔንስ ኤን ፒ ቲ አስ ነን ኒኩሊየር ስቴት ቱ ቢ ኒኩሊየር የለኝም የምትል ከሆነ ደግሞ እንደሌላት። ይህንን ኤን ፒ ቲ እንትኖች አሉ። ምንድን ነው ነን ፕሮሊፌሬሽን ኦፍ ኒኩሊየር ዌፔንስ ኤን ፒ ቲ የሚባሉት ኒኩሊየርን ለሰላማዊ መንገድ መጠቀም፣ ዲስ አርም ማድረግ ኒውክሌርን አለመጣጠም ይህን ተፈረም የሚል ጥሪ ያቀረቡ አይረን ዶም በሉት የትኛውን ምርምር የሚደረገው አንዳንድ ሰው በአእምሮ መከላከያ ሲባል ጠመንጃ ተሸክሞ ወይ የሆነ ነገር አድርጎ ቃታ ምናምን ምላጭ እንደዛ አይደለም። በዓለም ዛሬ የደረሰበት ስልጣኔ ሁሉ መነሻው ኦፕሬሽን ነው። ዘመቻ ነው። ኦሬሽን ያ ኦፕሬሽን ኦፕሬሽን ሪሰርች አለ ግንባታ ላይ እንዴት አድርገን በፍጥነት ለሰራዊቱ እንዴት እንገንባል ለሰራዊቱ እንዲ ሎጂስቲክስ እና እርሱ ወደ ቢዝነስ ትራንሴንድ እያደረገ የተደረሰበት ሁኔታ አለ እና በዘርፉ በነገራችን ላይ ከድሮን ባለፈ ሌሎችም በቅርቡ አንዳንዶቹ ጦር ግንባር ላይ የሚታዩ አንዳንዶቹ ደግሞ የሚመረቁም ነገሮች ይኖራሉ ሰው ተሽከርካሪ ሲሰራ ወይ መገጣጠሚያ ተመረቀ ሲባል አጠጥሎ የትም የሚደረስ አይመስለኝም። ይህንን ካል ያው ጎረቤታችን ደቡብ ሱዳን በከፍተኛ ሁኔታ ውጥረት ውስጥ አለ። እንግዲህ በነገራችን ላይ ወደ ሀያ አካባቢ ጎሳ አለው ደቡብ ሱዳን። ትልቁ የሚባሉት ዲንካ እና ኑዌር ናቸው። የዲንካ ወደ 35.8 ፐርሰንት የሳልቫኪር ማያርዲቱ የፕሬዚዳንቱ ጎሳ ማለት ነው። ኑዌር ደግሞ ወደ 15.6 ፐርሰንት ጎሳ ያለው ሸር ያለው የሬክ ማቸር ማለት ነው። ከዛ ባለፈ የቾሎ፣ አዛንዴ፣ ባሪ፣ ካካዋ፣ ኩኩ፣ ሙርሌ፣ ማንድራ፣ ደድንጎ፣ ነደጎ፣ ብቨሪ፣ ለንዴ፣ አንዋክ፣ ቦንጎ፣ ላንጎ፣ አቾሊ፣ ባካ፣ ፈርቲት የሚባሉ ወደ ሀያ አካባቢ የሚደርሱ ጎሳዎች አሉት። በዓለም ላይ የበለጸገ እጅግ ከፍተኛ የሆነ የነዳጅ ሀገር ነው፣ ግን በድህነት የመጨረሻ ጣሪያ ላይ ያለ ሀገር ነው። ዘረኝነት የጎሳ ፖለቲካ ውጤቱ ይሄ ስለሆነ ማለት ነው። ሰው እዚህ ወደ የኛ ኢትዮጵያ ድንበር አካባቢ ወደ አፐር አፐር ናይል ብለው የሚጠሩት አካባቢ አለ። በዛ እዛ አካባቢ ላይ ታጣቂዎች አሉ፣ ሚሊሻዎች። እነዛ ታጣቂዎች በአብዛኛው ማጆሪቲ የኑዌር ጎሳ አባላት ናቸው። የምክትል ፕሬዚደንቱ የሪክ ማቸር ማለት ነው ከዚህ በፊት ኢትዮጵያ ውስጥም ሰላም ስምነት ተደርጎ ነበር ኬንያም የሰላም ስምነት ተሞክሯል በየቦታው ነገር ግን ያ የመፍረስ የሚኒስትሮች መታሰር ማገድ መተጋገዱ አለ እንግዲህ ይሄ ዋይት አርሚ ሚሊሻ የሚባለው እዚህ ኢትዮጵያ ውስጥ ወደ ኢትዮጵያ ድንበር ቀረብ የምትል ከነዛ ጋር ግንኙነት አለው ሬክ ማቸር የሚል ነው ሬክ ማቸር ደግሞ ፍጹም የሚል መግለጫ እየወጣ ነው ያለው። ያም ብቻም ሳይሆን የተባበሩት መንግስታት ድርጅት ሄሊኮፕተር ወደዚህ ወደ ወደ ዋይት አርሚ ይዞታ በሆነው አካባቢ ሰራተኞቻቸውን እንዲሁም የሱዳንን መከላከያ ኃይሎች ለማውጣት በሄዱበት ሄሊኮፕተሩም ተመትቶ ከፍተኛ ጉዳት ደርሷል። በጣም ከፍተኛ የሆነ ቀውስ ውስጥ ነው ያለው። ይህን ማሰብ መቻል ይጠበቅብናል። በተመሳሳይ አልሸባብ በሶማሊያ በኩል አድቫንስ እያደረገ ስለሆነ ሰው ይሄን ሁሉ ይዘን በዚህ ቀጠና እየኖር የጦር መሳሪያ ሊኖረን ይገባል። የጦር መሳሪያ ብቻ ላይ አይደለም ደግሞ ስንዴ ላይ እየተሰራ ነው፣ ከተማ ለማልማት እየተሰራ ነው። እና ሁሉንም ነገር በነገራችን ላይ ሁሉንም መቃወም ሁሉንም ሲቃወም ካያቸው የሆነ ሰው ደጋፊ ነው በነገራችን ላይ ወይንም በሽተኛ ነው ማለት ነው ያሰው ሁሉንም መቶ ፐርሰንት መደገፍም መቶ ፐርሰንት መቃወም ለእኔ ስህተት ነው። ስህተቶች እነዚህ እነዚህ ነገሮች አሉ። ይሄ እየታረመ መሄድ እሱ አንድ ነገር ነው። ከዛ ውጭ ግን እንዲው በቃ እራሳቸውን በቅ እና እሱ በጣም አስፈላጊ ነው። እንግዲህ ሀሰን ሼክ መሀመድም ቢሆን በነገራችን ላይ ለሬክ ማቻር እና ለሳልቫኪር ማርዲት ደውሎ ማነጋገሩን በኮኦፕሬሽን ኤንድ ዲያሎግ በንግግርና በስምምነት በህብረት ችግራቸውን እንዲፈቱ መልእክት ማስተላለፉን እንትን ብሏል። ያው እንግዲህ ፍቅር ስለሆነ ነው እንጂ የራሱ አሮባት የሚባለው ነገር የሚመጣው እዚህ ላይ ነው። ከዛ ባለፈ በነገራችን ላይ የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ ዛሬ ወይንም በጣም ቢበዛ ነገር ስልጣኑን ለአዲሱ ተመራጭ ማርክ ካርኒ የብሔራዊ ባንክ ገዥ የነበረ የባንክ አስተዳዳሪ የብሔራዊ ባንክ የማዕከላዊ ባንክ ያው በእኛ ሀገር ብሔራዊ ባንክ ምንድን ነው የማዕከላዊ ባንክ ኃላፊ ለነበሩት ለነሱ ያስረክባል። እንግዲህ አዲሱ ተመራጭ ማርክ ካርኒ መቼም ቢሆን ካናዳ በፍጹም የአሜሪካ ግዛት አትሆንም በሚል መግለጫቸው ነው የሚታወቁ። ከቻይና በኩል በጣም ከፍተኛ የሆነ መቶ ፐርሰንት የሚደርስ በስጋ እና በአብዛኛው በግብርና ውጤት ምርቶች ላይ ታሪፍ ተጥሎባቸዋል። ከአሜሪካ በኩል ያለው ሀያ አምስት ፐርሰንት አለ። ይህን እንዴት ይወጡታል የሚለውን የምናየው ነው የሚሆነው። እንግዲህ በዩክሬን ራሽያም በፍጥነት የራሽያ ሰራዊት ወደፊት እየገሰገሰ ይቺ ኮንስታንቲኖፕል የምትባለዋንም በጣም ታሪካዊ የነበረች ቦታም እንደያዘ እና ወደፊት አድቫንስ እያደረገ እንደሆነ ነው የሚነገረው። የእስራኤል የኃይል አቅርቦት ተቋምም ወደ ጋዛ ኃይል እንዳይተላለፍ የሚል ጉዳዮች ቀርበዋል። እነዚህ እና ሌሎች ደግሞ ዝርዝር ጉዳይ የሚያስፈልጋቸውን በቀጣይ የምንፈትሻቸው ይሆናል። አብራችሁ ሆኑ እጅግ እጅግ በጣም አርጃ አመሰግናለሁ። ተንኪዩ